ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለእሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹን ነገሮች በግርድ ፏንስ ይቻልፋል። አንደኛ ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ፣ እንዳይማር፣ እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምነው አላየኸውም አልሰማውም አሉት።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 ከሁሉ ደግሞ የገረመኝ በርሶ እና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው? የትግራይ ውጊያ ያሉት አዝማች አልነበሩ? እንደ እርሶ እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል ይሄ።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 ሞጎሴዎች ውዳሴ ያሉት እኛ ሰፈር ፊታውራዊ መሸሻ የሉም። ቄስ ሞጎሴዎች ምን ያደርጋሉ ነው። ቄስ ሞጎሴ ፊታውራዊ መሻሻ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ በየት በኩል ነው ቄስ ሞጎሴዎች እኛ ሰፈር የሚታዩት? ምክንያቱም እኛ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 ከመቅረቡ በፊት የዚህ ፓርላማ አባል ነበርኩኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ፣ ነበርንበት፣ እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጠማቂ፣ ጆሮ የሌለው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 በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ ይመጣው። ዩቱብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ከፓርላማም ውጭ ሰው እንዳሻው እንዳሻው የሚናገርበት ዘመን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 ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው። መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። አማራ ክልል ላውጥም እንደዚሁ በሰላም ግቡ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 መለወስ ለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከእርስዎ እና ከመሰሎቹ እንጠብቃለን ለማለት ነው።